እዛ ኤላን አታለለችው። እንግዲህ መጠጥ ውስጥ መድኃኒት አድርጋ እንቅልፍ እንዲተኛ አደረገችው። ለምሌ በሩን ክፍት አድርጋ ስታየው መጠጥ ወይኑ ተቀርቶ የልጅቷ አልተጨረሰም፣ የኤላ ግን ተጨርሷል። ከዛ ጃኬቷን ስታየው በጣም ደንግጣ ወደ ክላሱ ስትገባ ግን የማይሆን ነገር አየች፣ በጣም ደነገጠች። ውድ ቤተሰቦች የእውነት ስማው ይሆን ወይስ አልሳመችውም? እስኪ ይሄንን ኮሜንት ላይ አስቀምጡልኝ። ባርኮቴ ባርኮቴ እንግዲህ ያው ቤዛ እንደምታፈቅረው እንደምታፈቅረውና እንደምትወደው ነበረ ለአመታትም ሲወዳትና ሲያፈቅራት ሲጠብቃት የነበረዋ ሴት በድንገት ሄደች። ከዛ ደግሞ በድንገት መጣች። ልክ አደይን ፍቅሯን የገለጸላት ቀን ደግሞ ተመልሳ መጣች። ነገር ግን ለካስ ባርኮቴን አታፈቅረውም። ባርኮቴ ግን በቤዛ ፍቅር ጭንቅላቱ ከመደነዙ አንጻር አደይን ሳይቀር በፍጹም እኔ ከዚህ በኋላ ቤዛን ታርቂያታለሁኝ ችግሯን ሁሉ ስለነገረችኝ ተረድቻታለሁ ብሎ ሁለተኛ አደይ ልቧን ሰብሯታል። ዴቭ እንዴ ለምንድን ነው የማትረጅኝ? እስኪ ንገሪኝ አደይ፣ እኔ ምን ማድረግ አለብኝ? ቆይ አንድ ቤት እየኖርን እኔ ባንቺ ፍቅር መሰቃየት አለብኝ ማለት ነው? እንቢላትም እንኳ እኔ ከዚህ በኋላ ወንድምና እህት እንጂ በፍጹም አለችው። አደይ ደግሞ አንድ ነገር ተናገሪ ወይ እወድሃለሁ፣ አፈቅርሃለሁ፣ አሊያ ደግሞ አልወድህም። በቃ ግራ ታጋቢዋለሽ አንዴ ጊዜ ስጠኝ ትያለሽ። አንዴ አንተን እኮ የማይወድ ሰው ሰይጣን ብቻ ነው እንጂ በጣም ጥሩ ሰው ነው፣ ጥሩ ሰው ነህ ትያለሽ። ግራ እኮ አጋባሹ። ሆ ፍቅር ፍቅር፣ ክፋቷ እንደቀጠለ ይገኛል። ፍቅር እንግዲህ ናኦድን አምጥተዋለች። ትኩረትህ መጀመሪያ አደይን ነው። አደይን በፍቅርህ ጠብ ካደረግክ በኋላ ከቤት አባርልኛለሁ ምክንያቱም ምን ታረጋለህ መሰለህ? እሺ ምንድነው የማደርገው? ብሎ ሲላት፣ ይውልክ አንተ ላደይ ስለ ዲቭ መጥፎ መጥፎ ነገር፣ ከዛ ደግሞ ዲቭ ጋ ትሄድና ስላደይ መጥፎ ነገር፣ እንዲሁም ደግሞ ባርኮቴም ላይ ብለህ፣ ሶስታቸውንም እስ በራሳቸው ታጋጫቸዋለህ። አሁን ላይ ያው ዲቭ እና ባርኮቴ ብዙም ስላላደሉ ያምኗሃል ስትለው ቆይ አንቺ ከዚህ ምን ትጠቀሚያለሽ? ትሰማኛለህ፣ ምንም ጥያቄ አልጠይቀኝም፣ አንተ ብቻ አድርግ ያልኩህን በሙሉ ታደርጋለህ። ጥያቄውን በኋላ መልስልሃለሁ። ደግሞ ቪዲዮው እንዲጠፋልህ ከፈለግ፣ ያልኩህን በሙሉ ማድረግ አለብህ ብላ ግግም አለች። ከዛ እሱም ቆይ አንቺ እንዳጠፋሹ ቪዲዮውን እንዳላጠፋሹ እኔ በምን ላውቅ እችላለሁ? ስትለው አይ እሱንማ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 አደይ ድራማ እንደ ቀጠለ ይገኛል። ምርጥና አስተማሪ ድራማ ነው። በተለይ ለኛ ለስደተኞች በቤት ውስጥ ለምንሰቃየው ሰራተኞች የእውነት የሚያስተምር ነገር ነው። አደይ ኤውልህ ዴቭ ይሆናል ብዬ ነበረ፣ ይሳካል ብዬ ነበር። ነገር ግን አሁን የሚሆን ነገር አይደለም። በቃ እኔ ዝቤት ከመጣኋ ጀምሬ ሁሉም ነገር ስቃይና መከራ ነው። እናም ወስኛለሁኝ እንደምንም ብዬ እቴቴን እስከምትመጣ ድረስ ነው እንጂ ከዛ በኋላ ከዚህ ቤት ወጥቼ ሄዳለሁ፣ በማለት ቁጣዋን አዘነበችው። ዲብ ደግሞ ቆይ ምንድን ነው አስቸገርኩሽ እንዴ ወይስ ደግሞ እኔ ምን ያስከፋሁሽ ነገር አለኝ? እስኪ ንገሪኝ። የማታፈቅሪኝ ከሆነ ንገሪኝ። ለእኔ ቦታ ከሌለሽ ንገሪኝ አደይ ብሎ ሲላት፣ ወይስ ደግሞ ባርኮቴ ስለመጣ ሀሳብሽን ሰረቀው ይኸውልህ አንተ እና ባርኮቴ ዘመዳሞች ከዛም ደግሞ አብሮ አዳጊዎች ናችሁ። ስለዚህ በእኔ የተነሳ እንድትጣሉ ሆነ እንድትጨቃጨቁ ፈጽሞ አልፈልግም እና እኔ የዚህ ሁሉ መንስኤ እኔው ስለሆንኩኝ በቃ እኔ መሄድ አለብኝ። ሌላ ቤት ስራዬን እቀጥላለሁኝ፣ ገንዘብም እይዛለሁ። እዚህ ቤት ግን ደር መሽቶም ነግቶም ጭቅጭቅ ነው እንጂ ሰላም የለም በማለት ስትናገረው ዴቭም በጣም ከፋው እና ለማንኛውም እኔ ከሆንኩኝ አታስቢ፣ ቁርጤ ብቻ ነገሪኝ ብሎ ሲላት እሷ ደግሞ ላስብበት አለችው። ባርኮቴ ክችን መጣና እንዴት ነሽ አደይ ብሎ ሲላት፣ ደህና ነኝ እንዴት ነህ አንተ? እኔ ደህና ነኝ። እየውልሽ አደይ እኔ እኮ አሁን እምወድሻለሁ ብሎ ሲላት፣ ተው ባርኮቴ አሁን እማይሆን ነገር አታድርግ እንዴ! አንተ አሁን ለቤዛ ታማኝ ሆንላት፣ ታማኝ አፍቃሪ ሆንላት። ቆይ ምን ለማለት ፈልገህ ነው እና አሁን ብላ ስትለው፣ ታውቂያለሽ ቤዛን እኮ እወዳታለሁ፣ አፈቅራታለሁኝ እና ያኔ ፍቅሬን የገለጽኩልሽ ቀን አንቺ ደግሞ እምቢ ብለሽ መጣሽና ቤት ለሁሉም ባርኮቴ ፍቅረኛ ነው እንደማፈቅርሽ ለሁሉም ነገርሻቸው። ከዛ በቅጽበት ደግሞ አንቺን ቢስትይኝ ቤዛ መታ ችግሯን ሁሉ ስትነግረኝ ነው እንጂ የእውነት አንቺን አሁንም ድረስ ወድሻለሁ ብሎ ሲላል፣ በቃ እኔ የምታታልለኝ ሕፃን ልጅ አይደለሁም ለቤዛ መታመን አለብህ ብላ በጣም ተናደደችበት። ከዛም ባርኮቴ እሽ፣ በቃ ስለተፈጠረው ነገር ይቅርታ ይቅርታ ይቅርታ ነው እንደምትለኝ እ የሴት ልጅ ያንተ መጫወቻ አሻንጉሊት ናት እንዴ? በማለት አዘነበችው ና ከዛ በቃ አሁን ስራ ያለ ስራበት ብላ አባረረችው። ናኦድ ናኦድ ሊዲያ ጋር ሄደና ሊዱ ምናምን ብሎ ለፍቅር ሊዲያ ከቤቱ ሰው ሁላ ሊዲያ ብቻ ተመችታኛለች አላት። ትሰማኛለህ፣ ይች ልጅ በጣም ቀበጥ ናች እና ደግሞ የሆነ ነገር አድርጉልኝ ብላ ካደረክላት በኋላ ካልጣማት አውጥታ ነው የምትናገረው። ስለዚህ ብዙም ባትቀርባት ጥሩ ነው ብላ ስትለው፣ እኔ እንኳ ተመችታኝ ነበረ፣ ነገር ግን አንቺ ካልሽሽ ምንም ችግር የለውም አፌን እዘጋለሁኝ አላት። እንደዚህ ቢሆን ነው የሚሻለው ስትለው፣ ከዛም በኋላ እኔ ምልሽ ሁለቱም ሴቶች ግን እውነት ባላገሮች ናቸው። ምን ማለት ነው እንዴ? ሁለቱም እኮ በጥፊ አጠናገሩኝ ታውቂያለሽ? ልመታቸው ነበር፣ እንደምንም ምንም ብዬ ነው ስሜቴን የተቆጣጠርኩት። ኧረ እንዴ ፊቴ እኮ ቲማቲም መሰለ። ከዚ ተቆየማ፣ እውነት ለክትፎ እንኳ የሚሆን አይመስለኝም፣ ለቁርጥ እንኳ የሚሆን አይመስለኝም ፊቴ በማለት ቀልዱን ቀለደ። ፍቅር አጅሪት፣ የሰይጣን ቁራጭ አይደለች። መቼስ ጉንጩን ሳም አደረገችው። እና ስራህን ትቀጥላለህ እና አሁን አዴይን ሂደህ ይቅርታ ትጠይቃታለህ። ይኸውልህ አዴ ጋር መግባት ያለብህ እንደዚህ ፈጥን ፍጥን በማለት ሳይሆን እረጋ ብለህ ነው። ልቧን ማሸነፍ ያለብህ ከዛ አንዴ አደይ ልብ ውስጥ ካስገባችህ መቼም አታወጣህም። ለስለስ ብለህ ነው ብላ ስትለው እሺ አንቺ ካልሽ ብሎ ተስማማና። በሌላ በኩል እንግዲህ ሊዲያ፣ እኔ ምልህ አሁን ነቅቼብሻለሁ። ቆይ ይሄ ልጅ ምንሽ ነው? ብላ ስትላት ምንም አይደለም፣ ግን ጓደኛ ነው። ወይ ጉድ! እስከ ዛሬ እንደዚህ አይነት ጓደኛ ያለሽ ለምን አልነገርሽኝም? ብላ ስትላት መናገር አለብኝ እንዴ ብላ ተናደደች። ፍቅር ለማንኛውም ቆይ እኔ ሊዲያ አይደለሁም በቀጣይ ምን እንደምታደርጊ ይሄ ደግሞ ተባባሪሽ ነው አይደል አዲሱ ተባባሪሽ ነው እና አጋልጥሻለሁ። በአሁኑስ ብላ አሁን ሊዲያም የነቃች ትመስላለች። ከሙዚቃው ባሻገር ጭራሽ ሰውም ልትከታተልልን ነው እውነት ደስ ይላል። እንደ ሁሌ የሙዚቃ ሙዚቃ አንተ ልጅ አንች ልጅ ነገር ግን መጀመሪያ ጉንጯን ሲሰማት የእውነት የሚችልች ፍቅር ሊጠገርራት ነው እንደ ብዬ ነበር። ነገር ግን ሲመካከሉ ስላየች እንደምንም ብለህ አዴን ከዚህ ቤት አስወጣልኝ፣ ከዛ ደግሞ ቤዛን እንደምንም ብለህ ታስወጣለህ፣ ከዛ ሁሉም ይወጣሉ ከዚህ ቤት ጥርግ ብለው ስትለው ቆያች። ሁሉንም ለምንድን ነው የፈለግሽው? እኔ እኮ ጥያቄ አጠይቀኝም ማንም ጠይቆኝ አያውቅም አለችው። እሺ ለምለም ለምሌ መቶ ሲስማትና ኦድ አንተ ምን አይነቱ ባለጌ ነህ ቆይ አንተ ደግሞ ማነህ ብላ ስትለው እኔማ የፍቅር ጓደኛ ነኝ የዛች ክፉ ጓደኛ ሆነህ ነው ትሰማኛለህ ውጣ ብላ በጣም ተናደደችበት አደይን ቆይ ተቆነጃጀች መጣችና አደይ እንዴ ምን ሆነሽ ነው አደ ኧረ እኔ አላውቅም ይሄ ልጅ እውነት ይሄ ልጅ ማለትሽ እኔም ጋር መጥቶ ነበረ። ለማንኛውም ግን ተጠንቀቂሽ አለቻት። ምን ተፈጠረ? ተይው። እሺ እኔ አሁን ኤላ ጋር መሄድ አለብኝ። አዎ ብትሄጂ ይሻልሻል፣ ተቀራረቡ። አዎ ለምን መሰለሽ? ምክንያቱም ቤዛ መጀመሪያ ኤላን አፈቅርሃለሁ ብለው ነበረ። ነገር ግን እሱ እኔን ስለሚያፈቅር አልፈልግም አላት። እና ቆይ ባርኮቴስ? ባርኮቴማ ለምን መሰለሽ ባርኮት ያው የኤላ ጓደኛ ስለሆነ እሱን እየተጠቀመችበት ነው እንጂ በፍጹም አታፈቅረውም። ምን አዎ። እና መሄድ አለብኝ ብላ ጽድት ብላ ፍቅርን ለማስፈቀድ ስትመጣ ሊዲያ ደግሞ አንቺ የድርቴጅ ነው አለቻት። አይ አንቺን የጠየቀሽ የለም፣ የትስ ቢሄድ ፍቅርን የጠየኩት። ከዛ ፍቅር ቆይ አንቺ ልጅ፣ ይሄ እኮ የስራ ቦታ ነው እንጂ መውጫሽ መግቢያሽ አይደለም፣ ምን ፈልገሽ ነው ብላ ስትላት፣ አይ እኔ የፈለግኩትማ ኤላ ጋር ሄጄ ስራ ለመስራት ነበረ። ሂጂ አለቻት። ከዛ ሊዲያ ተቆጣች። ና አንቺ ፍቅር ቆይ ምን እያደረግሽ ነው ብላ ስትላት፣ ታያ ታያ ትሄጂ ስትመለስ ታወራላችሁ ብላ በስልኳ ሚሴጅ ላከችላት። ወየ ፍቅር ክፋት እንግዲህ ኤላን መጣችልሽ ብላ የጻፈችላት በእርግጠኝነት ፍቅር ነች። እሷም ስትሄድ እንዳይሆን ሆነው አገኘችው። ልቧ ተሰበረ። አይ ኤላ፣ እንደው ምን ይሻልሃል? በእርግጥ ኤላ ምንም አላጠፋም ከመስከሩ ውጭ፣ እያስታወሰ የነበረው ለምለምን ነው። ገንዘብ፣ ሀብት፣ ንብረት ምን ይሰራል? እስኪ ነገሪኝ። ሀብት አለኝ፣ ንብረት አለኝ፣ ሁሉም ነገር አለኝ፣ ነገር ግን የኔ የለም። እንደ አመጣልኝ እንዴ እያለ ሲያወራት ነበረ። ፍቅር ፍቅር ባርኮቴን፣ እኔ የምልህ ለምን ብለህ ነው ቤዛን እዚህ ቤት ያመጣሃት? ለምንስ ነው ደግሞ ኤላ ጋር እንድትሄድ ያደረካት? ኧረ ተው ወንድሜ ተዋት፣ ትጃጃል። ሁለቱም አይሆኑሁም ትሰማኛለህ? ቤዛም ሆነች አደይም ሊጠቀሙባችሁ እንጂ በፍፁም እናንተን አያፈቃችሁም? አንተም ሆንክ ድብም በጣም የነሱ መጫወቻ ሆናችኋል ብላ ተናደደች። ትሰምኛለሽ፣ አደይን ያደረግሻትን ነገር ረስቼልሻለሁ መስሎሻል? ኧረ እባክህ እኔ ምንም አላደረግኳትም፣ ነገር ግን አንተ ቀጣይ ወይኔ ፍቅር ማለት አይቀርም አለችው። መቼም አልልም እሱንማ ታያለህ። ከዛ ባርኮቴ አሰበና ቆይ ግን ለምንድን ነው ቤዛ የሄደችው? ከዛ እዛ ከሄደ በኋላ እበር ስር ተወትፎ ሲያዳምጥ ወንድሟ ብዙ እዳ እንዳለበትና ያንን መክፈል እንዳለባት ታወራዋለች። ከዛ ይሄን ነገር ግን ያውቃል እንዴ ብሎ ሲጠይቃት አይ አያውቅም፣ ደግሞ ባርኮቴን እንድሰማ አልፈልግም በማለት አዳመጠች። ከዛ ባርኮቴ ደንግጦ ተመለሰ። በጣም ያሳዝናል ውድ